በጣም የሚያሳዝንና የሚገራርም ነገራቶችን በየጊዜው እናያለን። የእኛ ጊዜ አሁን ላይነልበት ደግሞ በጣም ተበላሽተናል። ጊዜው አይደለም እኛን የተበላሸ ነው። የሚያሳዝነው ነገር ሰው ካጠገባችን ትናንትና ከኛ ጋር የነበረ ዛሬ ከኛ ጋር የነበረ ጠዋት ከኛ ጋር የነበረ ማታ ከኛ ጋር የነበረ ሞተ ሞተችን እንሰማለን። ወላኪን ለሞተው አካል የምናለቅስ ማስመሰል ሚዲያ ላይ እንጂ እኛ ነገ ዝህ ገቢ ነን እኛም ነገ እንደዝሁ እኮ ነው የምንሄደው ብለን ማሰቡ እየቀረን ያለው የሚለቀሰው ከአነሁ ማልቀስ ያንን ሰው የሚመልሰው አዛኝ ኮ ነው አዛኝ ኮ ናት የሚያስብል ይመስል የተለያዩ ነገራቶችን ፕሮፋይል መቀየር የተለያዩ ነገራቶች ይደረጋት። ሱብሓን ረቢ፣ ከመቼ ወዲህ ነው እንደዚህ ሆነው? እኛም ነገ ስንሞት ያዘጋጀ ነው ስንቅ። እኛም መቼ እንደምንሞት አናቅም። ከሰዓታቶች ከደቂቃዎች ከቀናቶች በኋላ ልንሞት እንችላለን። ነገር ግን የዛን ቀን ስንሞት ያዘጋጀ ነው ስንቅ ምንድን ነው?

ወማልሐያቱ ዱንያ ኢላ መታኡል ጉሩር እቺ የዱንያ ህይወት እኮ መጣቀሚያና ሸምጋ የሆነች እንጂ ሌላ አይደለችም፣ ይለናል። እኛ ምን አዘጋጅተናል ከማለት ይልቅ ለሞተ አካል ሙሾ እናወርዳለን። ሙሾ ማውረድ ሐራም ነው። የሰውየው መልካም መልካሙን እያነሱ ሰዎችን ማላቀስ እንዲነበረ እንደዚ ነበረች እ እንደዚ ነበረች እ እያለ ሰው በተሰበሰበበት የዛን ሰው መልካም መልካም ነገር እያነሱ ሰውን ማስለቀስ ፊት መጠፈር፣ ልብስ መቅደድ ወዘተ አላህን ለምን ገደልከው ይም በሚመስል መልኩ እርይ ይባላል። በጣም የሚያሳዝነው ነገር ሴቶች የወጡና ፊታቸውን እያሳዩ የተለያዩ ሰውነታቸውን ፋትን እያሳዩ የሆነ ፎሎ የሚለምኑ ይመስላ በሞተ ሰው ሉ በሞተ ሰዎች በሞተ ሴት በሞተች እህቷ በሞተች ወንድሟ ፎሎም ትለምን ትመስላለች ወጥታ የተለያዩ ነገራቶችን ይደረጋል። አረ አላህን ፍሩ ወንድምእህቶቼ አረ አላህን ፍሩ። ነገ ቀብር ትገባላችሁ።

አላህንም ታዘህና በአላህ ትእዛዝ ላይ ቆም ከሆንክ ዳር ነዒም ነው ጀነትን ነው ምትጎናጸፈው። ነገር ግን አላህን ስታምጽ ከነበርክ ግን ጀሃነም ነው ያለልህ። ከዚህ ከሁለቱ ውጪ ሶስተኛ የለም ለሰው ልጅ። አንተ ለዛ ቀን ከበሩ በኋላ ላለው ምንድን ነው ያዘጋጀኸው? ቆም ብለህ ቆም ብለሽ ራስህ። ነገር ግን ሰው የሚያሳዝነው ሰው የሞተ ጊዜ ለዛ ለሞተ ሰው ማልቀስ ሰውነት ይመስላቸዋል። ሰውነት ማለት እኔም ነገ ስሞት የኔ ሚዛን እንዴት ነው? ሰውየውን አላህ ይርሐመው፣ ወይም ያን የሞተን አካል አላህ ይርሐመው። ከዛ በላይ የሚደረግ ነገር የለም። ከተቻለ ያው አጥቦ ሰግዶበት መቅበር ነው። ከዛም አላህ ይርሐመው ብላ ለሱ ወልዶ ማድረግ ነው። ከዛ ያለፈ አይደለም። ነገር ግን የበደንብ ሊያስለቅስ የሚገባው ምንድነው? እሱ እኔስ እንዴት ነው አሟሟት የሚሆነው? እንዴት ነው የምትሞተው? አንተስ ኩፍር ላይ ነው የምትወርቀው? የምትሞተው ቢዳዓ ላይ ነው የምትሞተው? አላህ መጨረሻችን ያሳምርልናል። ምን ላይ ነው የምሞተው? አታውቅም ምን ላይ እንደምትሞት አንቺስ። አንተ ሰክረህ ጠጥተህ ዝሙት እየሰራ ነው ምትት እየጨፈርክ ነው የምትሞተው። እንዴት እንደምትሞት አታውቅም። አላህ ወይ መጨረሻን ያሳምርልኝ ብሎ ከመለመን ይልቅ በሞቱ ሰዎች ቪዲዮ ይሰራና እዛ እዛው ላይ ደግሞ አላህ ይታመጻል። እየተገላለጡ አዛኝ መሰው የሚያለቅሱ መስለው ኢና ሊላሂ ወኢና ኢለይህ ራጅዑን ማለት እንኳን በስራት የማይችሉ ይወጡና፣ ማሻአላ አዛኝ ናቸው። አረ ለራሳችሁ ዘኑ መጀመሪያ። አዛኝነት ያ አይደለም። ከራስ በላይ ለሰው አዝናለው የሚል ውሸታም ነው። አላህም በቁርአን ላይ ያለው ያ አዩሀ ለዚነ አመኑ ቁ አንፉሰኩም ነው ያለው፣ ራሳችሁን አድኑ ነው ያለው። ምን እየተደረገ ነው? ምን እየተካሄደ ነው። ሰው ሲሞት እኮ ዕብራን ለአንተ ትምህርት ነው። በህይወት ላለው የሞተ አካልማ ሄደ መመለሻ የሌለበት ሀገር ካላስ አይመለስም። እኡ ብትል ብታብል፣ ቢያዙ ይልቀቁ ብትል አይድንም፣ አይመለስም፣ አልቋል። ነገር ግን እሱ የሞተበት ወይም ያቺ የሞተችበት አሟሟት በእስልምና ላይ ከሆነ አላህ ይርሓማቸው እንላለን። ግን የእኛ እሳ እንደው የሞትን በምንሞትበት ጊዜ እንደው አላህ ይርሓማቸው የሚያስብል ነገር ላይ እንኳን እንሞታለን ቆም ብሎ ማሰብ የለም። ቃለ ላሁ ተዓላ ያ አዩ ለዚነ አመኑ ቁ አንፉሰኩም አህሊኩም ናራ፣ መጀመሪያ ነፍሳችሁን አድኑነ ያለው ነቢያችን ሰለ ላሁ አለይ ወሰለም ኩን ፊ ዱንያ ቀሪብ አው አብሪ ሰቢል ኦከማ ቃል ለ ላት ወሰላም እንደ መንገደኛ እንደ ሙሳፊሩን በዱንያ ላይ ብለዋል። እኛ ግን የምናደርገው በተለይ ይሄ ሚዲያ ላይ የምናደርገው እንደው ሰው ሞተ እንኳን ተብሎ እስቲ ስንታችሁ ናችሁ አካውንታችሁን ዘወር ብላችሁ ያያችሁት? ብሩክ አሁን በቅርብ ቤቱ የሆነ ምክር እየሰጠው ነበረ። ወንድማችን ብሩክ አላህ ይርሐመውና ማለት ነው። እንደውስ አሁን ቅርብ ከሱ ጋር ሁሌ ቁጫች የምትውሉ ልክ እሱ ሞተ ስትባሉ እኔም ነገ እንደሱ ሞት፣ እንደው ምንድነው መድረሻ የሚሆነው ብላችሁ አካውንታችሁን ዘወር ብላችሁ አይታችኋል? አካውንታችሁ ላይ የምትለቁት ቪዲዮ፣ ፊታችሁን እየወጣችሁ ሴቶች በተለይ የሆነ ብልግና ቃላቶችን የምታወሩ ወይም የተለያዩ ቃላቶችን ቤታችሁ፣ አካውንታችሁን የምትለቁ ዘወር ብላችሁ አይታችኋል?

ከሞት በኋላ ያለውን አገር በምንድነው እየተቀበልን ያለነው? ቆም ብለን በተለይ አካውንት የአማ ሰደቃ ጃሪያ ነው የሚሆነው፣ የአማ ሰያ ጃሪያ ነው የሚሆነው። ቆም ብለን ማሰብ የራሳችንን ሚዛን ማየት ነው። ወርዝቅና ባ አሪና ባ ወርዝቅና ጅትናባ አላሁም አሕሲን ፋትመተና